በዛሬ ቪዲዮ በኮመንት ላነሳችሁ ጥያቄዎች ምላሽ ለመስጠት ነው የተገኘሁት። የጥያቄዎች ምርጫ የተደረገው ከሞስት ሪሰንት ወደ ኦልድ ወደ ኋላ በመሄድ ነው። ስለዚህ የተዘለሉ ጥያቄዎች የሉም። ግን ዛሬ ማልመልሳቸው ሊኖሩ ይችላሉ፣ በቁጥር ብዛት ምክንያት ማለት ነው። ሌሎቹን ሌላ ጊዜ አድሬስ አድርግላችኋለሁ ማለት ነው። ቀጥታ ወደ ጥያቄው እንግባ። ጥያቄ ቁጥር አንድ። አይነት አንድ ስኳር በሽታ ታማሚ ነኝ፣ ነገር ግን ክብደት በጣም እየጨመረ ተችግር ያለው የሚል አይነት አንድ ስኳር በሽታ ኖሯችሁ ክብደት እየጨመረ ከሆነ የተወሰኑ ስህተቶችን እየሰራችሁ ነው ማለት ነው። ከዚህ ውስጥ አንዱ የምትወስዱት የኢንሱሊን መጠን ወይም የኢንሱሊን ዶዝ፣ እንግዲህ ሱካር በሽታ ሲመጣ ምንድነው ችግሩ? የተመገባችሁት ምግብ ከሰውነት ጋር ባለመዋሄዱ ምክንያት አብዛኛው ምግብ በሽንት ወደ ውጭ ይወጣል። በተለይ ኃይል ሰጪ ኃይል ሰጪ ምግቦች ወደ ውጭ እየወጡና በደም ውስጥ ስለሚከማቹ ሰውነት ምንድን ነው የሚያደርገው ከቅባትና ከጡንቻ ኃይልን መጠቀም ይጀምራል። ከዚህ የተነሳ ሰውነታችሁ በፍጥነት ክብደት ሲቀንስ ታያላችሁ። ሕክምናውን ሲጀምሩስ ኢንሱሊን በጀመራችሁት በተወሰነ ሳምንታት ያ የወረደው ክብደት በአጭር ጊዜው ሲተካ ታያላችሁ። ከዛም አልፎ እየጨመረ ሊሄድባችሁ ይችላል። ምክንያቱም መድኃኒቱ ሰውነት ያንን ምግብ እንዲጠቀም ስለረዳው ማለት ነው። ነገር ግን አላስፈላጊ ወይም ከመጠን የሆነ ክብደት እንዴት ሊመጣ ይችላል? አንደኛው የኢንሱሊን ቴራፒው ኢንሱሊን ህክምና። ኢንሱሊን በባህሪው ምን አይነት ሆርሞን ነው? ገንቢ ሆርሞን፣ አናቦሊክ ሆርሞን የምንላቸው ጡንቻ የሚገነቡ ሰውነት ውስጥ ቅባት፣ ጡንቻን የሚያጠራቅሙ የሆርሞን አይነቶች አሉ። ለምሳሌ በጣም ከፍተኛ የሆነ ክብደት የሚያነሱ ሰዎች ጡንቻቸው እንዲፈረጥም የሚወስዷቸው ሆርሞኖች ውስጥ አንዱ ኢንሱሊን፣ ሌላኛው ግራውስ ሆርሞን፣ ሌላኛው ታይሮድ ሆርሞን ሜታቦሊክ ሆርሞኖች ስለሚገነቡ ማለት ነው። ሰው ኢንሱሊን በባህር የሚገነባ ስለሆነ የምትወስዱት ኢንሱሊን ሰውነት ከሚፈልገው ዶዝ በላይ ከሆነ ክብደት ሊያመጣባችሁ ይችላል። ስኳሩን የማውረድ ችግር አለ። ኢንሱሊን ሲወሰድ ከፍተኛ የሆነ ፍርሃት ምንድን ነው? ኢንሱሊን የደም ስኳር መጠን ሊያወርድባችሁ ይችላል። ሃይፖግላይሲሚያ በጣም የተለመደ እና አደገኛ የሆነ የጎንሽ ጉዳት ነው የኢንሱሊን። ያንን ለማስተካከል ምናልባት ሐኪምን ምክር ሲሰጥ ቶሎ ቶሎ እንድትመገቡ ልል ይችላል ኃይል ሰጪ ምግቦችን እንድትመገቡ ሊል ይችላል። ነገር ግን ኢንሱሊን ዶዝ አጀስትመንት ላይ የነበረውን ስህተት ምግብ እየበላችሁ የምታስተካክሉ ከሆነ ከፍተኛ ሆነ ክብደት ይመጣል። አሁን ባልኳቸው ምክንያት ምግብ ታቀርባላችሁ፣ ኢንሱሊን ይገነባል፣ ውፍረት ይመጣል። ውፍረት ሲጨምር ደግሞ የምትወስዱት የኢንሱሊን ዶዝ በቂ ያልሆነ ያቸዋል። ስለዚህ ምንድን ነው የምታደርገው? ኢንሱሊን ዶዝ ትጨምራላችሁ። ልክ ችግር ላይ ችግር፣ ችግር ላይ ችግር ነው እየጨመራችሁ የምትሄዱት ማለት ነው። ስለዚህ ምንድን ነው ማድረግ ያለባችሁ? አይነት አንድም ሆናችሁ አይነት ሁለትም ሆናችሁ፣ ክብደት አደገኛ ክብደት መቀነስ አለባችሁ። እንቅስቃሴ በመስራት የምትመገቡ ምግቦችን በማስተካከል ክብደት ትቀንሳላችሁ። ከዛ በኋላ የምትወስዱትን ኢንሱሊን ዶዝ ለሰውነታችሁ ክብደት አጀስት መደረግ አለበት። ይሄ በጣም ከሐኪም ጋር ቅርብ የሆነ ምክክር ይፈልጋል። ለዛ ነው ኢንሱሊን ሲጀመር ታይተር ነው የሚደረገው። ቁጥር እየተጨመረ የተወሰነ ዩኒት ከተወሰነ ከሶስት፣ ከአራት፣ ከአምስት ቀን በኋላ እየተጨመረ እየተለካ እየተጨመረ እየተለካ ለሰውነት አስፈላጊ የሆነ ኢንሱሊን ዶዝ ጋር ሲደርስ ይቆማል። ነገር ግን እዚ ጋር አንድ ችግር አለ። በመድሃኒት ብቻ ሱካር መቆጣጠር አለመቻሉን ሐኪም ላይ ያስረዳችሁ ይችላል። የእንቅልፍ ሁኔታችሁ፣ የስራ ጫና፣ የውጥረት፣ የምግብ ምርጫችሁ፣ ስፖርት አለመስራታችሁ በሙሉ ህክምናው ስርዓት ውስጥ ኢንትግሪትድ ሆኖ ካልተሰጠ መድኃኒት ብቻ እየሄዳችሁ ዶዝ አጀስት ብታስደርጉ እንኳን ለውጥ አይመጣም። ስለዚህ ይሄንን ሁሌ ልብ ማለት አለባችሁ። በመድኃኒት ብቻ የትኛውም አይነት ስኳር በሽታ ይሁን እንቆጣጠራለን እናስተካክላለን ብላችሁ የምታሰቡ ከሆነ ስኬት ውስጥ አደርሱም ማለት ነው። ስለዚህ ይሄ ነው ቶሎ ቶሎ መብላት ኢንሱሊን ዶስ መውሰድ፣ እንቅስቃሴ ያለ መስራት፣ እነዚህ ሶስቱ አደገኛ የሆኑ ክብደት እንድጨምሩና ስኳር እንዳትቆጣጠሩ የሚያደርጉ ናቸው። ሁለተኛ ጥያቄ ለምንድ ነው በአይነት አንድ ስኳር በሽታ ታማሚዎች ሽንት ላይ ፕሮቲን የሚገኘው? እንግዲህ የስኳር በሽታ አንዱ ዋና ችግር ምንድን ነው የደም ስሮችን ማጥቃት ነው። ከዚህ ደም ስሮች ውስጥ አንዱ የኩላሊት ነው። ኩላሊት ውስጥ የሚገኙ ደም ስሮች ዋና አገልግላታቸው ማጣራት ደም ወደ ኩላሊት ሲሄድ አጣርቶ ቆሻሻ የሆነውን በሽንት አውጥቶ በጣም ለሰውነት አስፈላጊ የሆኑ ፕሮቲን፣ ስኳር ነገሮችን፣ ሌሎች ኤሌክትሮላይቶች በጣም አስፈላጊ የሆኑ ነገሮች በሽንት እንዳይወጡ አጣርቶ ያስቀሩና ወደ ደም ውስጥ መልሶ ይለቃሉ፣ ሰውነት ውስጥ ይዘዋወራሉ ማለት። ነገር ግን በሱካር በሽታ ጊዜ እነዚህ ማጣሪያ ክፍሎች ግሎመሩለስ ምንላቸው በሚጎዱበት ጊዜ አጣርቶ ወደኋላ የማስቀረት አቅማቸው ስለሚጎዳ በሽንት ያሳልፋሉ ማለት ነው። ስለዚህ አንድ ሰው በሽንት ውስጥ ፕሮቲን የሚገኝ ከሆነ ምንድን ነው የሚነግረን? ኩላሊት ላይ ጉዳት አለ የሚለውን ነው የሚለክት ነው የሚነግረን። ስለዚህ ስኳሩን በማስተካከል ጉዳቱን እየጨመር እንዳይሄድ በማድረግ ያንን ማስተካከል ይቻላል ማለት ነው። ይሄ በተለይ ማይክሮ አልቡሚኒሪያ የሚባለው ተስት በሽንት ቀላል ሽንት ተስት በማድረግ የሚገኝ እና የወደፊት የኩላሊት ሂደታችሁን የሚገምት የሚናገር ሂደት ነው። ሌሎች ይህንን ምክንያት የሚያመጡ ሊኖሩ ይችላሉ። የደም ግፍት ፕሮቲን ዩሪያ ሊያስከትል ይችላል። ሌሎች የኩላሊት ችግሎች ግሉመሩለስ ፕሮብሌም፣ ሌሎች ማአት ነገሮች ፕሮቲን ዩሪያ ሊያስከትሉ ይችላሉ። ጥያቄ ቁጥር ሶስት አይነት ሁለት ሱካር በሽታ ታማሚ ነኝ። ሽንት እጅግ በጣም ያጣብቃል ምንድነው ምክንያቱ? ለዚህ ዋና ምክንያት ሽንት ላይ ስኳር አለ ማለት አጭር ማለት ውስጥ በደም ውስጥ የደም ስኳር መጠን መቶ 80 ሚሊግራም ፐር ዴሲ ሊትር እና ከዛ በላይ ከሆነ በሽንት መታየት ይጀምራል። ዲስ ስኮል ትሬሽሆልድ በህክምና በሽንት ስኳር መታየት የሚጀምርበት ዝቅተኛው የደም ስኳር መጠን 180 ትሬሽሆልድ ጋር ደረሰ፣ ከዛ በላይ እየጨመረ ሲሄድ መጠኑም እየጨመረ ሄዳል። ምክንያቱም ኩላሊት ማጣራት ከሚችሉ አቅም በላይ ሆኗል ነው ጥያቄ ቁጥር አራት እርግዝና ወቅት የጀመረ እንቅርት ነበረኝ፣ ሄሞግሎቢን ኤ ዋን ሲ ወደ ስድስት አካባቢ ወርዷል። ምንድን ነው የምትመክረኝ? የሚል ጥያቄ አለ። እዚህ ጋር እንቅርትና ስኳር በሽታ እጅግ በጣም የተቆራኙ የጤና ሁኔታዎች ናቸው። በየትኛውም መንገድ አይነት አንድ ስኳር በሽታ ቢሆን፣ ለምሳሌ ዋና ምክንያቱ ኦቶሚን ነው። ኦቶሚን ዲስትራክሽን፣ ኦቤታሴ ወይንም ሌሎች ኢንሱሊን ዳይሬክትን ዲስትራክሽን ሲኖር ጉዳት ሲኖር የሚመጣ አብዛኛው የእንቅርት ችግሮች እንደዚሁም ኦቶ ኢሚዩን ናቸው። ስለዚህ ኦቶ ኢሚዩን ችግር ኦቶ ኢሚዩን ሰውነት ውስጥ ሲጀምር አንድ የሰውነት ክፍል ብቻ ሳይሆን የተለያዩ ሰውነት ክፍል ሊያጠቃ ይችላል። የዛ የስኳር በሽታው አንዱ አካል ሊሆን ይችላል አይነት አንድ ከሆነ አይነት ሁለት ከሆነም እንዲሁም እንቅርት አገልግሎት በዋናነት ሰውነት ውስጥ ምግብ ኃይል ማቃጠል ወይም ሜታቦሊዝም የምንለው፣ ስኳር በሽታ ደግሞ የሜታቦሊክ ችግር ነው። ስለዚህ አንድ ቤተሰብ ናቸው ማለት ነው። አንዳንድ ጊዜ የእንቅርት ችግር ብቻውን ስኳር ሊያመጣ ይችላል፣ የስኳር ችግር ሊያመጣ ይችላል። ስለዚህ በእንቅርት ችግር የመጣውን ስኳር እንቅርት የምታስተካክሉ ከሆነ የእንቅርት ሆርሞን መዛባት ከፍተኛ የሆነ ወይም ስከተኛ የሆነ ችግሮች በሚኖርበት ጊዜ የመጣ ከሆነ ያንን ስታስተካክሉ ስኳሩ ሊስተካከል ይችላል። ኤኒዌይዝ እንቅርትና ስኳር ከፍተኛ የሆነ ቁርኝነት አለው። ከዚህ በፊት ሰፋ ያለ ማብራሪያ የሰራሁበት ቪዲዮም ስላለ ያንን መከታተል ትችያለሽ ማለት ነው። ጥያቄ ቁጥር አምስት ለስኳር በሽታ ምን አይነት ፍሬዎችን ብንጠቀም? ሲሪስ ለስኳር በሽታ ታማሚዎች ፍሬዎች ወይም ሲድስ እጅግ በጣም አስፈላጊ ወይም ጠቃሚ የሆኑ ነገሮች ናቸው። ለዚህም ዋና ምክንያት አብዛኞቹ ሲድስ ወይም ዘሮች ዝቅተኛ የሆነ ግላይሴሚክ ኢንደክስ አላቸው። ምን ማለት ነው? የደም ስኳር መጠን በምትመገቡበት ጊዜ ቶሎ ከፍ አያደርጉም፣ ስፓይክ አያደርጉም። በጣም ተመራጭ ናቸው። አይነት አንድም ኖራቸው አይነት ሁለትም ኖራቸው። ሁለተኛ ደረጃ ከፍተኛ የሆነ ፋይበር አላቸው። በፋይበር ምክንያት ቶሎ ቶሎ እንዳይረባችሁ ምግብ ቶሎ ቶሎ እንዳትመገቡ፣ የስኳር መጠን ስፓይክ እንዳይኖር፣ አፕታይታችሁን ረጉሌት በማድረግ ከፍተኛ የሆነ ሚና ይጫወታል። በሶስተኛ ደረጃ እጅግ በጣም ጤናማ የሆኑ ቅባቶች አሉ። ሞኖ ኦር ፖሊ አንሳቹሬትድ ፋቲ አሲድ የሚባሉት ጤናማ የሆኑ ቅባቶች አሉ። እነዚህ ደግሞ ለልብ፣ ለነርቭ ጤንነት፣ ለደም ስሮች ጤንነት ከስኳር በሽታ ጋር ተያይዞ ለሚመጡ ችግሮች ይጠቅማል። ሌሎች ቫይታሚኖች ሚነራሎች በጣም አስፈላጊ የሆኑ ነገሮችን ይዟል። ምን አይነት ዘሮች ናቸው? ቻያ ሲድ ፓምፕኪን ሲድ የዱባ ፍሬ ሊሆን ይችላል፣ የሱፍ ፍሬ ሊሆን ይችላል፣ ሰሊጥ ሊሆን ይችላል። እነዚህም ከነዚህ ውስጥ አንድ እስከ ሁለት ሻይ ማንኪያ በጥሬው መመገብ ወይንም ብዙ ሳይበስል ቆልታችሁ በየቀኑ መመገብ ከፍተኛ የሆነ ጥቅም አለ። በተጨማሪም ሌሎች ጤናማ የሆኑ ምግቦች ጋር ቀላቅላችሁ ለምሳሌ እርጎ ጋር ተቀላቅላችሁ ልትጠቀሙ ትችላላችሁ ሌሎች የምትመገቧቸው ምግቦቹ ሳላድ የምትሰሩ ከሆነ አትክልት ነገሮች ካሉ እዛ ላይ አነስነሳችሁ መጠቀም ትችላላችሁ በተለያዩ መንገዶች ልትጠቀሟቸው ትችላላችሁ ማለት ጥያቄ ቁጥር ስድስት ስኳር በሽታ የዘር ተጋላጭነት ካለው መቀልበስ ይቻላል ወይ እንግዲህ ስኳር በሽታ አይነቶችን አሁን በጣም እየለያችሁ ነው በተለይ ይህን ቻናል የምትከታተሉ ካላችሁ ብዬ አስባለሁ አይነት አንድ አለ አይነት አንድ ነጥብ አምስት አለ አይነት ሁለት አለ እንዲሁም ሌሎች በእርግዝና የሚመጣና ሌሎች ጤና ችግሮችን ምክንያት አድርገው የሚመጣ ስኳር በሽታ አለ ከነዚህ ስኳር በሽታ አይነቶች ውስጥ አይነት ሁለት ስኳር በሽታ ከፍተኛ የሆነ የዘር ተጋላጭነት ጄኔቲክ ፕሪዲስፖዚሽን አለው ብለን ያ ካለው ግን ስኳር በሽታው መቀልበስ ይቻላል መቀልበስ ይቻላል ብለን እያስተማርን ያለ ነው የስኳር በሽታ አይነት አይነት ሁለት ነው የዘር ተጋላጭነት ኖሮ እንዴት ነው ሊቀለበስ የሚችለው? አንድ ሰው የዘር ተጋላጭነት ስላለው ብቻ ስኳር በሽታ አያዘ የዘረመል ችግር ኖሯቸው በዛ ላይ ሌሎች ተደራራቢ ነገሮች ሲኖሯቸው ነው ስኳር የሚመጣው የአመጋገብ ስህተት፣ የሰውነት ክብደት መጨመር፣ እንቅስቃሴ አለመስራት፣ የእንቅፍ፣ የጭንቀት የውጥረት ችግሮች ሲኖሩ እነዚህ ነገሮች ተደራርቦ የዘረመል ችግር ሲኖር በዛ ላይ በመደረብ ስኳርን ይዘው ይመጣሉ እንጂ የጂን ችግር ብቻ አይደለም። ስለዚህ ለመቀልበስም ጥረስ ጥረት ስታደርጉ እነዚህን ማስተካከል የምትችሏቸውን ነገሮችን ማኒፑሌት ማድረግ የምችሏቸውን ነገሮችን ስታደርጉ ስኳሩን መመለስ ትችላላችሁ። ጥያቄ ቁጥር ሰባት ከኪኒን ወደ መርፌ ግባ ተባልኩኝ ምን ማድረግ አለብኝ የሚል ጥያቄ ተነስቷል። እዚህ ጋር ኪኒን እየወሰደ ከሆነ ወደ መርፌ ከዞረ ያ ሰው ሊሆን የሚችለው አይነት ሁለት ስኳር በሽታ ታማሚ ነው፣ ወይም በስህተት ኪኒን የጀመረ አይነት አንድ ስኳር በሽታ ታማሚ ነው ሊሆን የሚችለው። ስለዚህ አንድ ሰው ረጅም ጊዜ ኪኒን እየወሰደ ወደ መርፌ እንዴት ሊዞር ይችላል? በምን ምክንያት ሊዞር ይችላል? ወደ መርፌ መዞር ደግሞ ፌለሪቲ ነው ወይ ውድቀት ነው ወይ ዋይ የሚለውን ነገር እስትዚ ጋኒ ስኳር በሽታ በጣም ረጅም ጊዜ ሲቆይ ዲኬድስ ሀያ ዓመት ሀያ አምስት ዓመት ሰላሳ ዓመት በሚቆይበት ጊዜ ብዙ ጊዜ መርፌ ይጀመራል። ለዚህ ምክንያት ምንድን ነው? በሰውነታችሁ ውስጥ ስኳር የሚቆጣጠር ኢንሱሊን የሚባለው ነገር የሚያመርቱት ቤታ ሴሎች እድሜ በጨመረ ቁጥር መጠናቸው እየቀነሰ ሄደ። ቤታ ሴል ማዝ ምንለው እየቀነሰ እየቀነሰ እየቀነሰ ሄደ። ስለዚህ ያ ቤታ ሴል ወይ ኢንሱሊን የሚያመርቱ ሴሎች መጠናቸው ከተወሰነ ፐርሰንት በታች ሲሆን ለሰውነት የሚመረተው ኢንሱሊን ሙሉ በሙሉ በቂ አይደለም። ስለዚህ ከውጭ መስጠት ግድ ይሆናል ማለት ነው። ያለ ኢንሱሊን የሰው ልጅ በህይወት ሊኖር አይችልም፣ እርግጠኛ ሆነ የምናውቀው ማንም ሰው በህይወት ሊኖር አይችልም። ስለዚህ በመርፌ ይሰጣል። የሚዋጣው መድኃኒት የኢንሱሊን ቦታ አይተኩም። የሚዋጡ መድኃኒቶች ኢንሱሊን እያለ ሰውነት ለኢንሱሊን እንድታዘዝ፣ የኢንሱሊን ብቃት እንዲጨምር፣ ወይም ሰውነት የሚያመርተውን የስኳሩ መጠን እንዲቀንስ ለመርዳት የሚሰጡ ናቸው እንጂ የኢንሱሊንን አገልግሎት የሚተኩ አይደለም ሰው የኢንሱሊን አገልግሎት በመርፌ ሰጥተን ካልሆነ በስተቀር በምንም አይነት መንገድ ማሻሻል ስለማይቻል መርፌ መውሰድ ግድ ነው። ስለዚህ የሆነ ሰዓት ላይ ስኳሩ ኢንሱሊን ከፈለገ ኢንሱሊን መውሰድ ይጠቅማቸዋል እንጂ አይጎዳም። ምክንያቱም ስኳሮቹን በመቆጣጠር ሌሎች ኮምፕሊኬሽኖች ቶሎ እንዳይመጡ ሊታዘገዩ ስለምትችሉ ማለት ነው። መርፌ ሁሌ አደገኛ አይደለም። መርፌ አደገኛ የሚሆነው በስህተት ከጀመራችሁ ብቻ ነው። ስኳር ሲገኝ በመጀመሪያ ደረጃ ሂሞግሎቢን የዋንሱ 9 እና ከዛ በላይ በጣም ከፍተኛ ከሆነ የደም ስኳር መጠናችሁ ደግሞ በፋስቲንግ 250 ሚሊ ግራም እና ከዛ በላይ ከሆነ ሌሎቹ ስብስብ ችግሮች አይን ላይ፣ ነርቭ ላይ፣ ልብ ላይ፣ ኩላሊት ላይ ኮምፕሊኬሽኖች ከታዩ ቀጥታ ወደ መርፌ ነው የሚኬደው። ምክንያቱም መርፌ በተሻለ ሁኔታ የደም ስኳር መጠን መቆጣጠር አቅም ስላለው ማለት ሌላኛውም ከፍተኛ የሆነ የክኒን ዶዝ ወስዳችሁ ስኳሩን መቆጣጠር ካልቻለ ቤታሴል አለመኖሩና እና ሰውነታቸው ውስጥ ያለው ኢንሱሊን መጠን አነስተኛ መሆኑን ነው የሚናገሩ። ስለዚህ መርፌ በዚህ ሰዓት እጅግ በጣም አስፈላጊ እና ጠቃሚ ስለሆነ መውሰድ ግድ ነው። ጥያቄ ቁጥር ስምንት አይነት አንድ ሱካር በሽታ ለሀያ ዓመታት መርፌ እየወሰድኩ ነበር፣ መቀልበስ ይቻላል ወይ? እንግዲህ አይነት አንድ እና አይነት አንድ ነጥብ አምስት የሆነን ሱካር በሽታ መቀልበስ አይቻልም የሚል ነገር ተነጋግራን። ለዚህም ደግሞ ዋና ምክንያት ኢንሱሊንን የሚያመርቱ ቤታ ሴል መጠናቸው ለሰውነት በቂ የሆነ ኢንሱሊን ከማምረት መጠን ያነሰ ስለሆነ ኢንሱሊን የሚያመርቱ ቤታ ሴሎችን በቀላል መንገድ መተካት አንችልም። በምታደርጉት በአኗኗር ዘይቤ ለውጥ በተለያዩ መንገዶች ማስተካከል ስለማትችሉ አይነት አንድ ሱካር በሽታ ኖሯችሁ አምስት ዓመትም አንድ ዓመትም ስድስት ወርም አንድ ወርም ብትሆኑ እንኳን ስኳሩን መቀልበስ አይቻልም። ጥያቄ ቁጥር 9 እድሜ 43 ነው። እንቅልፍ ሌሊት ይከለክለኛል። እጅ ጣቶችን ጣቶቼ ሁሉ ይደነዘዙኛል፣ ይነዝረኛል፣ ህመም አለው። እባክ እርዳኝ፣ የሚል ነው። እንግዲህ እጅ እግር መዳፍ ወይም እጅ እግር ጣት አካባቢ የመደንዘዝ የማቃጠል፣ የሕመም ስሜት የመጠስጠስ ወይም ይህ ጠቅጠቅ የማረግ አይነት ስሜት ካላችሁ ይሄ ስሜት ነርቭ መሆኑ ይድሉ ከፍተኛ በተለይ ስኳር በሽታ ካላችሁ። ለዚህ ደግሞ ዋና ምክንያት ስኳር በሽታ በዋናነት የሚያጠቀው ጥቃቅን የደም ስሮች ነው። ጥቃቅን ደም ስሮች በሚጎዱበት ጊዜ ጥቃቅን ነርቦች ይጎዳሉ። ምክንያቱም ነርቦችን የሚመግበው ደም ስር ነው። ስኳር በሽታ የደም ስር ችግር በዋናነት የትኛውም አይነት ሰውነታችን ውስጥ የሚከሰቱ ኮምፕሊኬሽኖች ወይም ውስብስብ ችግሮች የነዛ የጥቃቅን ደም ስሮች ጉዳትን መሰረት አድርጎ የሚመጡ ናቸው። ሰው ለምንድን ነው ማታ ማታ የሚሆነው? ይሄም ደም ስር ጋር የተያዙን ነው የሚነግሩ። ሲመሽ አየሩ ሲቀዘቅዝ ምንድን ነው የሚፈጠረው? ደም ስሮች የመኮማተርና እጅ እግር አካባቢ የሚከናወነው የደም ዝውውር ያነሰ ይሆናል። ስለዚህ የነበረው ስሜት የመጨመር ሁኔታዎች ይኖራሉ ማለት ነው። ስለዚህ ስኳር የስኳር በሽታ የደም ስኳር መጠን ከፍ ብሎ ሲቆይ የሚመጣ ችግር ከመሆኑ የተነሳ ያ ስኳር ከተለያዩ ሰውነት ክፍል ፕሮቲኖች ጋር ይጋጭ እና አድቫንስድ ግላይኬሽን ኢንድ ፕሮዳክት የሚባለው ነገር ይፈጥራል። ያ ደግሞ የደም ስር ግድግዳዎች እንዲጎዳ፣ ጠባብ ደምስሮች እንዲደፈኑ በማድረግ እነዚህን ችግሮችን ይዘው ይመጣል ማለት ነው። ስለዚህ ከስኳር በሽታ ጋር ከሆነ በዋናነት የደም ስኳር መጠን ያው መቆጣጠር ግድ ነው። ሌላውን ሌሊት ሌሊት የሚከሰትበት ዋና ምክንያት ሌሊት ላይ ብዙ ጊዜ ያው ዝም ያለ ነው ራሳችን ስሜታችን የማዳመጥ ሁኔታዎች ይኖራሉ። ከዚህ የተነሳ የህመም ስሜት እየጨመረ እየሄደ መስሎ ሊሰማንም ይችላል። ሌላው ሲመሽ አካባቢ በሰውነታችን ውስጥ ህመም ሰንስ የሚያደርጉ ፔን ፋይበር የምንላቸው ፋይበር ሲ የሚባሉ ፋይበሮች አሉ። እነዚህ በጣም አክቲቭ የመሆን ሁኔታዎች አሉ። ስለዚህ የህመም ስሜት ብዙ ጊዜ ሌሊት አካባቢ የመጨመር ሁኔታዎች ቢመጡት ከዚህ ጋር የተያያዘ ነው ማለት እንዴት ነው መከላከል የምትችሉት? የደም ስኳር መጠን መቆጣጠር ይኖርባችኋል። ቅዝቃዜ በብዛት እንዳይኖራችሁ እንዳይሰማችሁ፣ ሙቀት እንዲኖር እግር አካባቢ ማድረግ። ይህ ደግሞ የደም ዝውውር በማስተካከል የህመም ስሜት እንዲቀንስ ሊያደርግላችሁ ይችላል። ሌላው የነርቭ ስሜት ችግር ሊያስከትል የሚችለው የአንዳንድ ቫይታሚኖችና ሚኔራሎች እጥረት ሊሆን ይችላል። በተለይ ቫይታሚን ዲ፣ ማግኔዥየም የመሳሰሉት ካልሽየም፣ ፖታሽየምም ሊሆን ይችላል። እነዚህ የሚኔራሎች እጥረቶች ይህንን ስሜት ሊያስከትሉ ስለሚችሉ አንዳንድ ሳፕሊመንቶችን መውሰድ፣ ቫይታሚን ዲ፣ ማግኔዥየም፣ ኦሜጋ ስሪ፣ አልፋ ሊኖሊክ አሲድ የሚባሉ ሳፕሊመንቶችን ብትወስዱ እነዚህን ስሜቶችን ይረዳል። ሌላው ህመም ካላችሁና በጣም ካስጨነቃችሁ መድኃኒት መውሰድ የነርቭ መድኃኒቶች አሉ። እጅግ በጣም ብዙ የህመም ስሜትን የሚያስታግሱ እና የሚያክሙ ነርቭ መድኃኒቶች አሉ። መድኃኒት ወስዳችሁ ህመሙን ካላጠፋችሁ ሌሊት ላይ እንቅልፍ ማጣት የመረበሽ ሁኔታ ስኳራችሁን የባሰ ይረብሻል። ያ የሚረበሸው ስኳር ደግሞ ጉዳቱን ይጨምራል። ስለዚህ ነገሮቹ የተያያዙ ስለሆኑ የነርቭ መድኃኒቶችን ብትወስዱ ጥሩ ነው። የዛሬ ቪዲዮ ይህንን ይመስላል። እስካሁን ስለተከታተላችሁ ምስጋና ከልብ ነው። እንግዲህ ቻና ላይ አዲስ የሆናችሁም ካላችሁ ነባር የሚሆናችሁ እየመጣችሁ ሳብስክራይብ ሳታደረጉ የምትወጡ ሰዎች ሳብስክራይብ እንድታደረጉ እጋብዛችኋ አለው። ፕሊዝ ሳብስክራይብ አድርጉ። ሌላ ጊዜ ሌሎች ጥያቄዎችን እንደዚህ አቀናጅቼ ይዤላችሁ እመጣለሁ። እስከዛ ድረስ መልካምን ሁሉ ይመኝላችኋለሁ።